ይህን የምለው ግን ዛሬ የምነው የቡራ ነገር ሆድና ጀርባ ሆነብኝ። የሀይሜ ምክር በተቃራኒው ነው። እንዲህ ሰማሁት ቲክቶክ ላይ ስገባ እሷን አመኘ ስቀርባት መስሎኝ የማላጣት ይህ ሳይሆን ገና ሰባም ማልሁና ስትሄድ ሆዴ ባባ ተናነቀኝም ባ በሚለው ሙዚቃ ሲያዘ መኒ ራሱ ማለት ሆዴ ብብት ብሎ እንደምታውቁት ትናንትና ሀይምዬ ያው ሀዋሳ እሄዳለሁ እያለች ነበር። ቲቶክ ላይ ደግሞ ግብት ስል ደስተኛ ሆኖ በፈገግታ ያው ፊቷን ብዙ ጊዜ ብታጅራ ላይ በነገራችን ላይ ፊቷን ወደ እሱ ያደረግና ጀርባዋን ነው ለእኛ የሚያሳየን። እኛ ደግሞ በጀርባዋን በማየት ማንነቷን እናቃለን። በነገራችን ላይ የሴቷ ማንነት እኔ በደምብ እነግራችኋለሁ። ግን ግን ማለት ነው ቡራ ምን ነቅቶ ነው ዛሬ? እንደምታውቁት እነ ሙሸጋ ሰርግና ምላሽ ነው። ሸብረ ባ ልጅ ምድር የሚባለው ዘፈን ይከፈታል። ይሄ ቀርቶኛና ቡራ ስንደባደብ የሚባል ዘፈን እንዲወጣ ቅዱስ ወይንም እንዲከፈት ፈልገ ራውኒችን ሴት ዛሬ በዛሬው ቀን ይዘህብን የመጣኸው ወይንስ ምን አስበህ ነው? ሲቀጥል ቤተሰቡ ሀይምይ ትናንትና እኮ እንደው ከሴት ጎን እንዳትሆን ከሰው ጋር እንዳላይ ራስህን ጠብቅ፣ ምግብህን ብላ ደጋግማ ነበር። ራስህን ጠብቅ መልእክቱ ራስህን ጠብቅ በቃ ማለት እኔ እስከምመጣ እንደዚሁ እንደነበርህ እንዳገኝ ፈልጋለሁ ነው። ቤተሰብ አይደል? ከዛ ቡራዬ በተቃራኒው ነው መሰለኝ የሰማው እኔ ቲክቶክ ላይ የሰማሁት ዘፈን እና ዩቲዩብ ላይ ስመጣ ያየሁት ሳቅ ማለት ነው። ማመን አልቻልኩም። እንደ ምን አስበህ ነው እዛ ጋር አዝነህ ልብህ እንደደማ እንዳዘንግርማ፣ ይው እዚህ ጋር ደግሞ ሳቅ፣ ፈገግታ፣ ወይኔ ጨረቃ ጨረቃን ያስንቃል። ቤተሰቦች የብር ነው በነገራችን ላይ ቤተሰብ ቡራ እንደዚህ አይነት ሳቅ የሚስቀው ብዙ ጊዜ ሀይሚ ሚ የሆነ ከሀይሚ ጋር ፎቶ ሲነሳ ነው። የሆነ እሷ ወደ ታች ነች፣ እሱ ከላይ ነው። እንደዚህ ጎንበስ ብሎ ፈገግ የሚለው ሳቅ አንደኛ ደስተኛ ያደረገውን ሰላሳ ሁለት ጥርሱ እስከሚታይ የሳቀው ማለት ነው። እኔ ትናንትና በትናንትናው መርዶ አዝኜ ሀይሚ ልሄድ ነው ስትል እንደ ሁለቱም ባይለያዩ አንድ ላይ ምናም ቢያሳልፉ በሚለው ሲጀመር ጠብቂያቸው ነበረ። ሶስት ምራት ከሙሽዬ ጋር የሚያሳልፉትን ቀን ስጠብቅ ነበረ። ለምን አንድ ላይ ዛሬ ይገናኛሉ ብዬ ማለት ነው። እኛ ና የሚሄዳሉ ስትል ተክዤ ቆዝሜ፣ ደግሞ ቡራ ዛሬ ተዝፈገ ግብሮችን ሴት ይዟት ሲመጣ ኦ ዋልፉ ቤተሰቦች እና እኔ ማለት ነው እኔ ይቺ ልጅ ሳምሪ ናት እኔ ሳምሬ ናት ነው የምለው። እና ሲቀጥል ቡራን እንደዚህ ያሳቀው ፈገግ ያስባለው ደግሞ ምንድን ነው ካላችሁ፣ ያው ትናንትና ሄዳለሁ አለች እንጂ አልሄደችም አይደል ሀይሚዬ። ስለዚህ እነ ሙሼ ጋ ይዟት ይሄዳል። ሙሼ ደግሞ ሀይሚን አስቀርታት፣ ሳምርዬ ሀይሚን እንደቀረች እየነገረችው በዛ ደስ ብሎት ይመስለኛል። ቤተሰብ እንደዛ ካልሆነማ ሀይሚ ሄዳለሁ ስትል ራሱ ክፍት ቁዝም ምን ያለው ብቻዬን፣ እንዴት ነው የማደርገው፣ እንዴት ነው የማሳልፈው ምናምን እያለ ብዙ ነገሮችን ሲናገር ነበር። ያው ሰሞኑን ቪዲዮ እየሰራው ስላልሆነ ነው፣ ስላልተመቼ ነው እና ያው እንደዛ ነው ብዬ ነው የማስበው። የእናንተን ደግሞ ኮሜንት ላይ እጠብቃለሁ። ሳምዴ ናቲ፣ ሲጀመር ትንሽዬ ናቲ። ብዙዎች ደግሞ ሀይሚዬ፣ ጸጉሯን ሌላ ቀለም ተቀብታ ነው እያላችሁ ነው። በእርግጥ ይሄ ነገር ከዚህ በፊት ይሄ ነገር ተፈጥሮ ነበር ካስታውሳችሁ፣ ሀይሚ እንዲያውም ከነ ቀሚሱ ከነ ጸጉሯ ላመጣላችሁ ይችላሉ፣ ፎቶውን እና የሀይሚ ጸጉር ተቀብታ ነበር ከለር፣ ከዛ ወደ ጥቁር ስቀይረው ቡራ ጅራ ላይ ልክ እንደዚህ ከሆነ ነበር ፎቶ ተነስቶ ፖስት ያደረገው። ከዛ ማነሽ ማነሽ ማነሽ? ሲባል ብዙዎች ግን መላምታችን ሀይሚና ጸጉሯን ቀይራ ምናምን ያለ ልጆች ነበረን እና ከዛ በስተ መጨረሻ ማታ ላይ ሀይሚ ሆና ነው የተገኘችው። አሁንም እንደዛ መስ ምስሏቸው ሀይሚዬ ጸጉሯን ከለር ቀይራው ነው እንደዚህ እያላችሁ ቪዲዮ እየሰራችሁ ነው። በእርግጥ ሀይሚዬ ጸጉሯን ማለት ነው ስፌት አለው። ስለዚህ አንድ ጊዜ ተሰፍታ ለሰርክ የተዘጋጀችው ስለሆነ ጸጉሯን ቀይራው ሳይሆን ሳምዴናቴ ግን የሃይሜን መቅረት ከሀዋሳ አትሄድም ቀርታለች የሚለውን ሰርፕራይዝ እየነገረችው ይመስለኛል። ሀይሜ ሀዋሳ ብቻችን ነረ ይደብራል። ቦራዚ ቡታጅራ ላይ ብቻውን። በእርግጥ ብቻ አይባልም። ከቤተሰብ ጋር የሚታሳልፉት ነገር ብቻችሁን አይባልም። የቤተሰብ ጊዜ ያስፈልጋል። ግድ ነው። ለቤተሰብ ጊዜ ቦታ መስጠት አለብን በሕይወታችን፣ በተለይ ወጣቶች ስንሆን ማለት ነው ለቤተሰቦቻችን ትኩረት መስጠት አለብን። የእነሱንም ፍላጎት ማሟላት አለብን። ሀይሚን ለምን ሄደች ብዬ አልቃወምም። ቡራም ደግሞ እዚህ የወንድሙ ሰርግ ነው። ሀይሚዬም ደግሞ ያው ሐዋሳ ላይ ብታሳልፍም ግን ደግሞ እዚህ ቡታችራ ላይም ደግሞ ሌላ ሰርግ ስላለ አብረው ያሳልፋሉ ብዬ አስባለሁኝ። ለማን ነው ቤተሰቦች የተረጋጉ ሳምሬ ናት። በቃ አንገቷን አይታችሁ መረዳት ትችላላችሁ። አንገቷን ሀይሚዬ አንገቷ ረጅም ነው። ሳምሬ ደግሞ አንገቷ አጠር ያለ ነው። ሌላ ሰው ግን ሆና እንዳልስቅ ቤተሰቦች ስላቸው፣ ቤተሰቦቻቸው ሌላ ሰው የሆነ ሰንበዴ አመቶ ከሆነ እስቃለሁኝ። የምሬን ነው ማለት ይ ማለት በሀይሚና ይደረበ ምናምን አይደለም ይሄ ነገር እንደምታውቁት መቼም እንደማይሆን ታውቃላችሁ። ቡራ በሀይሚ ላይ ወይንም ሀይሚ ደግሞ በቡራ ላይ እንደማይደራረቡ ወይንም ሌላ ሴት አምጥተው አሁን በዚህ ሰዓት ፕራንክ እንደማይደራረጉ እንደማይደራረቡ ሁላችንም እናውቃለን። ግን ዝም ብዬ ሳስብ ሀይሚ ያው እንደ ቀረስ ሳምርዬ እየነገረችው ነው የሚመስለኝ። እንደገና ደግሞ ሀይሚዬ ከመሄዷ በፊት ለቡራ ብዙ ነገር እያለችው ነበረ። ሰምታችሁ ከሆነ ሁላችሁ ማየታችሁታል ብዬ አስባለሁ። እኔ እንኳን ቪዲዮን ዛሬ ነው ያየሁትኝ። ቢዜ ነበር ትናንትና እና ዛሬ እያየሁት ነበረ። በቃ በተደጋጋሚ ነበረ እየነገረች ያለችው ራሱን ጠብቅ ምግብ በደንብ ላይ የሆነ የእናት ፍቅር ታውቃላችሁ፣ እናት ለልጇ የሆነ ቦታ ሲሄድ እንዳይጎዳ ራሱን እንዲንከባከብ የምትነግረው ነገር በቃ እናት ታውቃላችሁ። የእናት ልብ እንደዛ ነበረ የሀይምዬ ልብ፣ ትናንትና ማለት ነው፣ ትናንት የተሰራው ቪዲዮ ላይ ምግብ በደንብ እንዲበላ ራሱን እንዲጠብቅ ራሱን እንዲንከባከብ እንዳይጎዳ በጣም እየነገረችው ነበረ። ወይኔ እንዴ ሀይምዬ እናት ሆነች እንዲያልኩ ፍላ ነበረና ሴቶቹ ልጆች ስትመጡ ታድላችኋል። እንኳን አይደለም ልጆቿን፣ ባሏን እና ፍቅረኛዋ ራሱ እንዴት እንደምትንከባከብ እንዴት ራሱን እንዲጠብቅ አደራ እንደምትሰጠው እያየ ነው። ቤተሰቦች ለማን ቪዲዮ ማታ ሲለቀቅ እናያለን። ግን ቡራ እንደው የሰርጉን፣ የመልሱን፣ የቅልቅሉን ቪዲዮ ሰርተ ብለቅልን አሁን ሳምሌን ይዘ ከምትመጣ ብዬ አስባለሁ። ግን ምን ይታወቃል ሀይሜ ጸጉሯን ቀይሮ ይሆ እንዴ ሜቢ ቀይረውም ሊሆኑ ይችላል። ብቻ በአጠቃላይ ቡራ ይዟት የመጣው የራሱን የሆነ ሰው ነው እንጂ ሌላ ሰው እንዳይመስላችሁ ለማለት ፈልጌ ነው። ቤተሰቦች የራሳችሁን ጠብቁ፣ ተረጋጉ። በመጠበቅ ራሳችን እናጽናና በሚለው ሰላማችሁ ብዝት። ተረፊ በል ሰብስክራይብ፣ ላይክ እያደረጋችሁ ተቀላቀሉ ቻናሉን እያልኩኝ ባይ ባይ።